የልጅን ሐዘን በአግባቡ እንኳን እንድቀመጥ አልፈቀዱልኝ። እናት የፈሩት ደርሷል። በአንድዋለም ጎሳ እናት የወጡ ሚስጥሮች፣ የቀነኒ አባት የልጃቸውን ሐዘን እንኳን እንዳይወጡ የተደረገባቸው አሳዛኝ ክስተት፣ ለቀነኒ ቤተሰብ ከአባ ገዳዎች የተላለፈው ጥብቅ መልእክትም፣ ብዙዎችን ያሳዘነው የቀነኒ አሟሟት፣ እንዲሁም የቀነኒ ወንድም ያወጣቸውን ሚስጥሮችንም በመረጃ እሳታችን አካተናል። ከልዳቸው ሞት ይልቅም አማማታ የጎዳቸው ወላጅ ከሀዘናቸው እንዲነሱና ሞቷ ተደባብሶ እንዲቀር ወደ ቀነኔ ቤተሰብ የተላከው ማስፈራሪያም ደርሶናል። በቤተሰቦቿ ፊት ሳይቀር ትደበደበ የነበረችው ቀነኔ ጉዳይ፣ እንዲሁም ፖሊስ ከሁለቱ መኖሪያ ቤት አገኙት ያለው ያልተጠበቀ መረጃ፣ እንዲሁም ቀነኔ ላይ ከዚህ ቀደም የተደረገው የግድያ ሙከራ የተገኘው ማስረጃ፣ በዚህ ሁሉ የቀነኔ እውነት ተደብቆ እንዲቀር ድምጻዊው እንዲለቀቅ በቤተሰቦቹና በታዋቂ ሰዎች መረጃ የማጥፋት ዘመቻን አስመልክቶ ይኝንና ለቀነኔ አባት የተላከውን የማስፈራሪያ መልእክት እንዲሁም የቀነኔ ወንድም ያወጣውን ሚስጥር በመረጃ እሳታችን አካተን ፖሊስ ያለውን እና የቀነኔ ቤተሰብን ያሳዘነው መረጃ በስፋት በማጠናከር እናደርሳችሁናል ሰላም ጤና ይስጥልን። የተወደዳች የተወደዳችሁ የፌሽታ ሚዲያ ተከታታዮቻችን በእያላችሁበት የበዛ ሰላም ለእናንተ ውድ ተከታታዮቻችን ይሁን እያለን ሰሞኑኛና ወቅታውኑ በስፋት መነጋገሪያ የሆነውን በዛሬው መረጃ ሰዓታችን የቀነኔን ጉዳይ ይዘን ተገኝተናል። እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ እንዲሁም መደውል ምልክቷን በመጫን እንዲህ ዓይነት ወቅታዊና ትኩስ መረጃዎች በፍጥነት እንዲደርሱ ያደርጉ እያለን ወደ ዛሬ መረጃችን አለፍን። ወደ ዛሬ ቀደም መረጃችን ስናልፍ የአዱኛ እናት ልጄ ደምደማለኝ ስትል ቀነኔ ከመሞቷ በፊት አንዱ አለምን ስለመጠየቋ ተናገረች። እናት ስደውል ግን ቀነኔ ከመስኮት ወድቃ ሞታለች ከተባለው ሰዓት ቀደም ብሎ እንደነበር እናት የተናገረችው ይህ ሚስጥር የአንዱ አለም እናት ለመረጃ ይሆናል ብላ ሳይሆን ሲጠጣ ብሾ ስላለበት ቀነኔ ከመሞቷ በፊት እንደሆነና ይህ ስሜት ተሰምቷት ለእሱ መደወሏን በቀብር ቀን ስታለቅስ ሳታውቀው በለቅሶ መሃል የተናገረችው፣ ይሁን እንጂ እናት እንደዛ እያለች ስታለቅስም በቅርበት ያሉ የአንድዋለም ጎሳ ማናጀርን ጨምሮ እናት ሚስጥር እያወጣሽ ነው በማለት ያስቆማትም፣ ይህንን መረጃ የሚያገኝ ነው ከቅርብ ምንጮቻችን፣ እንጂ በትዳሯ ብዙ የተፈተነችውና ብዙ በምትሰራበት ነጻነቷን ተነጥቃ ብዙ በደል ውስጥ ኖራ ሕይወቷን ያጣቸው ቀነኔ ጉዳይ ይደርስባት የነበሩ ጥቃቶች በፎቶ ምስል እየወጡ ብዙዎችም በጉዳዩ ላይ ያገባኛል፣ ይህ የትውልድ ጉዳይ ነው ሲሉም ጥቃቱን ሲያወግዙም የተደመጡት። አንዳንዶቹም ጉዳዩን ከዘር ጋር በማገናኘት መረጃው የተሳሳተ ሆን ተብሎም አንዱ አለም እንዲታሰር የሚደረጉ ሴራዎች ሲሉም እየተቃወሙ ያሉት የቀነኔ አባት አዱኛ ዋቆም አሁንም አንዷለም ጎሳ በእስር ላይ ይሁን እንጂ የልጃቸው ቀነኔ ሞት ተደባብሶ እንዳይቀር በየጊዜው ሀደራ የልጄ ሞት ተደባብሶ እንዳይቀር ሲሉ ውስጣቸው ላይ ያለውን ስጋትም እየገለጹ የሚገኝ ከስራው ጋር ተያይዞ በየምሽት ቤቱ ሲሰራ ቆይቶ ከገባም በኋላ ቀነኔ ቤተሰቦቿ ለእንግድነት በመጡ ሰዓት ሳይቀር በየጊዜው ይደበድባት እንደነበር የአይን ማኝ የሆነው የቀነኔ ታናሽ ወንድም በሱፊት ሳይቀር ይደበድባት እንደነበርም የሚናገረው ከዚህ ጋርም ተያይዞ ወንድሟ ሲናገርም ከዚህ በፊትም ጠጥቶና ሰክሮ በመምጣት ቀነኒ ላይም የያዘው ሽጉጥ አቀባብሎ ሊተኩስባት ሲል ተለምኖ ያቀባበሉና እሷን ሊገል የተኮሰው ጥይት የሚኖርበትም አሁን ቀነኒ ወድቃ ሞተች የተባለው የቤቱን የምግብ ማብሰያ መስኮት በስቶ ሊወጣም የቻሉ ይህንን ፖሊስ ምርመራ ሊያደርግ ወደ መኖሪያ ቤታቸው በሄደበት ወቅትም፣ ከዚኛው ማስረጃ ጋር በማያያዝ ያቀረበው በዚህ ሁሉ ግን የቀነኒ ቤተሰቦችን እያሳዘነ አንድ ጉዳይም ተፈጥሯል። እሱም የሚሆነው ፖሊስ በዚህ ሁሉ ማስረጃ የቀነኔ ገዳይ አንዷለም ላይሆን ይችላል የሚለው ሌላኛው ከባድ ራስ ምታት ለቀነኔ ቤተሰቦችም እንደሆነ የቅርብ ምንጮቻችን ገልጸዋል። ታዲያ የቀነኔ አባትም አባ ገዳዎች ፍርድ ቤት ብትሄድም አታሸንፍም፣ ካሳውን ተቀብለ ዝምበል በል፣ ወደድክም ጠላህም ልጃችን ይለቀቃል ሲሉ መልእክትም አድርሰዋል። አንዳንድ አርቲስቶች ድርጊቱን የሐዘን ጊዜያቸውን እንደነፈጋቸውም ገልጸዋል። አቶ አዱኛ እንዳሉት ከሆነ የሞዴል ቀነኒ አባትም ለዜና ቢሮችን በሰጡት መግለጫ የልጃችን ሐዘን እንኳን መወጣት እንዳልቻሉም ተናግረዋል። አንዱ አለም ከልጃቸው ሞት ጋር ተያይዞ በቁጥጥር ስር የዋሉት አቶ አንዱ አለም ጎሳ በአባገዳዎችና አርቲስቶች በኩል ከፍተኛ ጫና እየተደረገባቸው መሆኑም ተገልጿል። አባገዳዎችና አርቲስቶች ለተቀን እየደወሉ ወደ ቤቴም እየመጡ ክሱን እንድተው እያስጠነቀቁኝ ነው ብለዋል አቶ አዱኛ። አክለውም አባ ገዳዎች በገዳ ስርዓት መሰረት ጉዳዩን በሽምግልና እንዲቋጭና ከፍተኛ ካሳ እንደሚያገኙ እንደነገሯቸው ገልጸው፣ እንደ አቶ አዱኛ አገላለጽም አባ ገዳዎቹ ፍርድ ቤት ብትሄድም አታሸንፍም ካሳውን ተቀብለም ዘመበል ወደድ ከምጠላህም ልጃችን ይለቀቃል የሚል መልእክትም አስተላልፈዋል ሲሉ ገልጸውልናል። እኔ ግን ሰው ባይኖረኝ እግዚአብሔር አለኝ። የልጄን ደም በከንቱ ፈሶ አይቀርም ሲሉ የቀነኔ አባት አጥኛው ዋቆ ተናግረዋል። የአባ ገዳ ተወካዮችን ለማግኘት የተደረገው ጥረት አልተሳካም። ነገር ግን ምላሻቸውን ካገኘን እኛም በቀጣይ መረጃ እሳታችን ይዘንላችሁ እንቀርብ ሆነ። እሺ አንዱዓለም ጎሳ ያደረገውን ነገር ነው በቀነኔ ላይ ያደረገውን በወንድሟ ፊት በታናሽ ወንድሟ ፊት ያደረገውን ነገር ነው አሁን የምነግራችሁ ማለት ነው። አንደ ሚዩት አድርጉልኝ፣ ይቅርታ አንድዋለም ጎሳ በታናሽ ወንድሟ በተማሪው ፊት ማለት ነው ከውጭ ሰክሮ እንደለመደው ሰክሮ መጥቶ መሳሪያ መዘዘባት። ልጁ ወጥቶ ቪዲዮ ይሰራል እንግዲህ ሰሞኑን መስራቱ አይቀርም። መሳሪያ መምዘዙ አይደለም፣ ፎቶ ምንድን ነው፣ መሳሪያ አምቶ መዘዘባት፣ መሳደብ ጀመረ። ዝም ቢለምኑት ምን ቢሉት አይሰማም። ሰው አብሾ ነገር አለበት። መሳሪያውን ተንበርክከው ሲለምኑት ተኮሰው ማለት ነው። ወደ የተኮሰው ወደ ኪችን የኪችኑ እንትን ኢቨን እስካሁን ድረስ አልተቀየረም አሉ። ፖሊስ ሄዶ ፎቶ አንስቶታል። ምን አርጋችሁ እንደምሸፍኑለት እግዚአብሔር ይወቅ። እንግዲህ በመሳሪያ ነው የያዛት ቀጥቅጦ። እናንተ ለምንድን ነው የምትሉ ሰዎች በታናሽ ወንድሟ ፊት አቀባብሎ ከእንደገና እግሩ ስር ወርቆ ሲለምነው ወደዛ ተኩሷል። ወደ ኪችኑ፣ ወደ ኪችኑ ማለት ነው። ኪችኑ ጋር ያለው በር ኦር መስታወት እስካሁን በጥይት ተበስቷል። ኦኬ፣ ይህንን አንድዋለም ነው እናንተ እየተከራከራችሁለት ያለው። ገና ብዙ ጉድ እናወጣለን፣ በጣም ብዙ ጉድ ማለት ነው። የእናንተን ስድፍራቻ ወደ ኋላ የምንቀርበት ምንም ምክንያት የለም። እስካሁን ጊዜ ሰተናል ለራሳችን፣ እኔና ክያ ከዚህ በኋላ ግን በጣም እንቅልፍ ይነሳል። አሁንም የምነግራችሁ ነገር ይሄንን ነገር ለሁሉም አድርሰው፣ አንዱአለም መሳሪያ የተኩስባት ነበረ፣ ያስፈራራት ነበረ። ልጅቷን አቢውዝ አርጓታል፣ ሜንታሊም ፊዚካል ፍርዱ ለእናንተ እንግዲህ አልገደላትም ካላችሁ ከዚህ ሁሉ በኋላ ፍርዱን ለእናንተ። ይሄ ግን ትክክለኛ ትክክለኛ ማስረጃ ነው የነገርኩህ፣ መረጃ ነው የነገርኩህ። የዛው የሞተች ቀን ነው ከሌላ በከዛ ፊት ከዛ በፊት ነው ይሄ ጊዜ መሳሪያ ሲጀመር እንትኑ ነው፣ ግን መተኮሱ ደግሞ ፖሊሶች ፎቶ አንስተውታል፣ ፎቶ አንስተውታል ፖሊሶች። እሺ፣ ፖሊሶች ፎቶ አንስተውታል። እንግዲህ ግርግ መስታወት ነው የተበሳው ከስቴጅ ጀርባ ክለብ ውስጥ ነው እንግዲህ አስ በቦክስ ይገባላታል፣ በሰከረ ቁጥር ምንድነው። እሺ ይሄንን ምን ልትሉ ነው? ምን ልትመልሱ ነው? ለዚህ ጉዳይ ለዚስ ለዚስ መረጃ አላችሁ? ቤቱን በሽጉጥ በሳስተዋል። ይሄ ሁሉ ፎቶ ቪዲዮ እየወጣ ነው ያለው። ይሄ ሁሉ እንግዲህ አምላክ፣ እግዚአብሔር፣ አላህ ነው ለዚች ልጅ እየቆመ ያለው እንጂ እንደ ሰውማ ተሸፍኖባታል። እንደ አንዳንድ ሰዎች ሁሉም አይደለም። በጣም ድምጽ እየሆናችሁ ያላችሁት ሪፖስት ኮፒ ሊንክ ሰውጋ ቪዲዮ አንድ ድረስ ብዙ ነገር ቀን ከሌት እየሰራችሁ ያላችሁት እጅግ በጣም ነው ማመሰግነው። ከዛ ውጭ ግን ብዙ ነገር እያደረጋችሁ አምላክ ግን እውነታዋን እያወጣ ነው ያለው። በቀደም ቤቱን በሙሉ እሷ የሞተች ቀን ወለወሉት፣ ቤተሰቦቿ አብሮ የኖሮች ማለት ነው እስከ ፍሎሩ ድረስ እየወለወሉ ፖሊስ ደረሰበት። ቤቱ ተወልብሎ አልባይዞ እንደዛም ሆኖ ግን እንደው ሲይዛቸው እጅ እግራቸውን አይናቸውን አላህ ሲይዛቸው ቤት ውስጥ በደም የተጨማለቀ ምንጣፍ ተገኘ። የሆኒ ማኛ ኦሮሞን ስለሚጠላ ነው የውሸት ነገር እየለጠፈ ነው አላቸው። ኦኬ እንስማው እንጠብቅ። እኔ መረጃ እስካገኝ አላወራም ብዬ ነው እስከዛሬ እጄን አጣጥፌ ቁጭ ያልኩት። ፖሊስ መጥቶ የበቀደሙ ቀጠሮ ላይ አዎ፣ ከቤት ውስጥ አግኝተናል አንዳንድ መረጃ በደም የተጨማለቀ ምንጣፍ አግኝተናል አለ ፖሊስ። ምን ይውጣችኋል አሁን። ስልኳ ደግሞ ለአንድ ሳምንት ሙሉ ማን እጅ ላይ ነው የነበረው? እህትዮ ጋር የነበረው ፓስወርዱን እህትዮ ታውቃለች። ብዙ ነገር አጥፍታለች። አሁንም ቢሆን ግን የኢትዮጵያ ፖሊስ መስማት ያለበት ነገር ፕሊስ፣ የኢትዮጵያ ፖሊስ ሙሉ ነገሩን ከአይፎን ማውጣት ይቻላል። አይፎን አይን ውስጥ አንዴ የገባ ነገር ለዘላ አለም ይወጣል። ቢያጠፉትም ሪሳይክል ቢን ከሪሳይክል ቢን ቢያጠፉትም አሁንም ማውጣት ይቻላል። እስቲል ከአይፎን ጠፍቶ አይጠፋም፣ ማውጣት ይቻላል። ስልኩን እንዳያፍኑት ደግሞ ተው፣ እዚያን ነገር ለምን ያፍናሉ? ስልኩን ካፈኑማ አለና። አሁንም ስልኩን አምጡ ነዋ፣ ስልኩን አምጡ። የስልኳ ሞዴል ይታወቃል፣ ከቲክቶኳ ላይ ማውጣት ይቻላል። የስልኳ ሞዴል የትም አያመልጠንም፣ የትም የትም አያመልጠንም። ተሰቃይታለች። ከሰው ጋር ወታሽ ሃይቡና ማለት አትችልም፣ ሰው ማግኘት አትችልም። ከሰዎች አቆራርጧታል። ይዘበድባታል፣ አስሷታል። ቮይሱ አለኝ እኔ ሲያንቋሸሻት ስሰድባት ደውሎላት ሪከርድ አርጋው ታውቃለች። እሱ ይሄን ስታቃላችሁ እኔ በማግስቱ ደወልኩኝ። ሰው በሞት በማግስቱ የሚያውቃት ሰው በአካል የሚያውቃት ሰው ጋር ደወልኩኝ። ኢቨን የእሱ የካሴት ምረቃ ቀን ወይ አንድ ቀን ቀደም ብሎ ወይ ከሰዓታት ቀደም ብሎ እንደተመታች ነው። እና ያንን እዛ ላይ የተገኘችው ሜካፕ ከቨር አድርጋ ነው የተገኘችው። እኛ ቁጭ ብለን እዛ ላይ የተገኙ ሰዎች ናቸው እንደዛ ያሉ የእሱ የሙዚቃ ምርቃት ላይ የተገኙ ሰዎች ምንድን ያሉ እስቲ ያን እለት እንዴት ነበረ ምናምን ስላቸው፣ ያን እለት ራሱ ፊቷ የተመታችውን ፊቷን በጣም በቅርብ በቅርብ ምታቃት ሴት ነች፣ እንደዛ ያለች ፊቷ በልዞ በሜካፕ ነው ያንን ቦታ ከበር አርጋ የመጣችሁ እንደዛ ስትስቅ እውነት እንዳይመስላችሁ ከእሱ ጋር ሆና እጅ ለእጅ ምናምን ተያይዛ ስትሄድ በቃ እዛ ጋር ፌገ እሷ እና፣ ለምንድን ነው ይሄንን ካወቀች ከሱ ጋር ለምን ኖረች ብዬ ጠየቅኩኝ። ዋይ ወይስ ደግሞ እናንተስ በቃ ይበቃሻል ከእንደዚህ አይነት ሰው ጋር አትኑሪ ለምን አላላቸውትም ብዬ ስላቸው፣ ነግረናታል። ግን እሷ ያለችው ምንድን ነው፣ አስተካክለዋለሁ ከዛሬ ነገ ሊስተካክል ይችላል ብላ ነበር የምታስበው። ለምን ቢኮዝ ሺህ ላብዝ ይሄ ገብቷል ይዞ የቀጠለኒ ደግሞ መለስት ነው ለኢትዮጵያ ሴቶችን የምነግራችሁ ነገር፣ ፕሊስ ፕሊስ፣ አደራችሁ እናንተ አላህ አደላችሁም ኢየሱስ አይደላችሁም ጌታ አደላችሁ፣ ቀርጻችሁ የምታስተካክሉት ሰው የለም። የተወደዳችሁ የፌሽታ ሚዲያ ተከታታዮቻችን፣ ለዛሬ መረጃ እሳታችን ያዝንላችሁ መረጃ ይህንን ይመስል ነበር። ስለተከታተላችሁን እያመሰገንን በቀጣይ መረጃ እሳታችን እስክንገናኝ ቸርቆዩልን